ሰላም፣ እንዴት ናችሁ የቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ላሳያችሁ የመጣሁት ደግሞ በሃኒ ጌን ኦር በጃምፕ ታስክ የሰራችሁትን ኢንካም እንዴት በዶላር መልኩ መቀበር እንዴት እንደሚችሉ አሳያችኋለሁ። ሶ ዛሬ ማሳያችሁ በፒሲ ነው፣ ምክንያቱም በፒሲ 30 ፐርሰንት ይቆጥራል ማለት እዚ እዚህ ጋር ትመለከታላችሁ። በላይ የኢርን 30 ፐርሰንቱን በፒሲ ስታደረጉ ፋርም ያደርግላችኋል። በስልክ ደግሞ አንስር ፐርሰንት ነው ትንሽ ስለሆነ፣ ስለዚህ በፒሲ ኮኔክት አድርጋችሁ በፒሲ ፋርሙ ብታደረጉ ቶሎ የመሙላት ሀያ ዶላር የመሙላት አጋጣሚ ሊፈጥን ይችላል። ሰው በፒሲ ስልክ ስታረጉ ደግሞ ትንሽ ሊቆይባችሁ ይችላል። ሰው እኔ ደግሞ ዛሬ 14 ዶላር አካባቢ አደረሰም። 20 ዶላር ከደረሰ ጌ ቪዲዮ ሰራላችኋል። ሰው ዛሬ ደግሞ ጃምፕ ታስክ ሰራችሁት ኢንካም እንዴት እንዴት እንደምታረጉ አሳያችኋለሁ። ዛሬ ነው የከፈትኩት ገና። ሶ ይህንን ወደ ጃምፕ ታክስ ቶክን ተቀይሩታላችሁ። ይህንን አታችሁ ማለት ነው። ይህኛው እንዴት ጆ እንደምታደርጉ፣ በመጀመሪያ የጃምፕ ታክስ ዳሽቦርድ የሚለውን ትነካላችሁ። ይህን ማለት ነው። ሶ ይህንን ስትናኩ ቀጥታ ወደ ጃምፕ ታክስ ዌብሳይቱ ይወስዳችኋል ማለት ነው። በምትመለከቱት መልኩ ወደ ጃምፕ ታክስ ዌብሳይቱ ሲወስዳችሁ ሶ በጃምፕ ታስክ መስራት በጣም ቀላል ነው። የኛን ጎግል ላይ ሄዳችሁ ብቻ እሱ የሚጠይቃችሁን ነገር መሙላት ነው። ሶ ይህን ቪዲዮ ሰርቼዋለሁ። ቪዲዮን ያኛውን የመጀመሪያውን ቪዲዮ እዩት ማለት ነው። እንዴት እንደምትሰሩ ምናምን ሰርቼዋለሁ። ሶ ዛሬ እንዴት ዊዝድሮ እንደምታደርጉ ነው ላሳያችሁ የመጣሁት። በመጀመሪያ ይሄን ፕሮፋይል ምንሆን ነክታችሁ ወደ ፕሮፋይል ፒክቸራችሁ ትገባላችሁ። ሶ እነዚህ ስትገቡት አሁን እኛ ወደ

ያለን ማለት ነው። የኛውን ለማውጣት በመጀመሪያ ኮኔክት ዋሌት ምለውን ትነካላችሁ። የባይናንሱ ዋሌታችሁን እዚህ ጋር ኮኔክት ተረጉታላችሁ። ከዛ ኮኔክት ዋሌት ምለውን ስትነኩ እንደዚህ ያመጣላችኋል። ከዛ ኮኔክት ዊዝ ዋሌት ምለውን ትነካላችሁ። ከዛ ወደዚህ ትወርዱትና ትመርጣላችሁ። በቴሌግራም ዋሌት ኮኔክት ማረግ ትችላላችሁ ማለት ነው። እኛው እናክታችሁ የኛ ኦል ዋሌት ነው እናክታችሁ። ወደ 460 ምናምን የሚጠጉ ዋሌቶች አሉ። እኛ በባይናንስ ዋሌት ነው የምንቀበለው። ሶ ባይናንስ ዋሌት ምለውን ተነካላችሁ። ሶ ወደ ሞባይላችሁ ገብታችሁ ይሄንን ኩያር ኮዱን ኮፒ ታረጋግታላችሁ በማይናንሳችሁ ማለት ነው። አሁን ወደ ባይናንስ አካውንታችን ዋሌት ጋር ምነው ምን ተነካላችሁ። እኛው ማለት ነው። ወደ ዋሌት ቀይሩታላችሁ ማለት ነው። ባይናንሳችሁ አሁን ዜሮ ነጥብ አራት ምናምን ዶላር አለም ማለት ነው። አሁን ወደ ዜሮ ነጥብ ስድስት ምናምን አካባቢ እንወስዳለን። ሶማ በመጀመሪያ ምን ታረጋላችሁ ኤን ኮር ኩድን ሚለውን ተነካላችሁ የኛው ማለት ነው። ከዛ በፒሲ ላይ ትከፍቱትና እንደዚህ ታረጉታላችሁ። ከዛኩ ያርከኑን ወስዶ ከጨረሰ እዚህ ጋር ያመጣላችኋል ማለት ነው። ሶን ሰርች ያረገ ነው ማለት ነው። ትጠብቃላችሁ። ሶ እንደዚህ ሲያመጣላችሁ ጃምፕ ታክስ ትኩኑ ማለት ነው። ኮንፊርም ሚለውን ትነካላችሁ ከታች ማለት ነው። ከዛ ኮኔክታ አርጋችሁ ይላችኋል። ከዛ በመጨረሻ እንደዚህ ሲያመጣላችሁ ኮንፊርም ሚለውን ትነካላችሁ። በመጨረሻም s ደ ቦደ ፌስ አይዲ እዚህ ጋ ሞልታችሁ ከዛ ኮኔክት አድርጋችኋል ማለት ነው። በፒሲ ከፍታችኋል። ከዛ ኮኔክት አድርጋችኋል ለማድረግ ምን የሚጠበቅባችሁ ሚለውን ትነካላችሁ። ባይናንሳችሁን እዚህ ጋ ጽፋችኋል። አማውንቱን እዚህ ጋ ዜሮ ነጥብ ስድስት ምናምን አድርጋችኋል ማለት ነው። ጋዝ ፊ ዜሮ ነጥብ ሶስት ምናምን አካባቢ ይቆርጣል። ሶ ቶታሉ ዜሮ ነጥብ ስድስት ሁለት ምናምን አካባቢ ዝሮ ተረጉታላችሁ ላችሁ ሶ ወደ ታች እነዚህ አድርጋችሁ ከዛ ፒ ራይት ትነካላችሁ። ሶ አሁን ፕሮግረስ ላይ ያለ ይላል እዚህ ጋር ትመለከታላችሁ። ትራንስፈር ኢስ ኢን ፕሮግረስ ይላል። አሁን ዊዝድሮ ሰክሰስ ከኋላ በኋላ አሳያችኋለሁ። ዊዝድሮ ያረጋችሁትን እዚጋ ይነግራችኋል ማለት ነው። የኛው አንደር ሪቪው ይላል አሁን አልገባም። ከገባ በኋላ ተመልሼ ያሳያችኋለሁ። አሁን እዚ ወደ ዜሮ ስድስት ሁለት ምናምን አካባቢ ዊዝዶ አድርገናል ማለት ነው። ሶ ጋይዝ እስካሁንም አልገባም ማለት ነው። ትንሽ ይቆያል መሰለኝ። ሶ ስክሪንሾቱን ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። እስካሁን አንደር ሪቪው ይላል አንደር ሪቪው ይላል ማለት ነው። እስከ 72 ሰዓት ይቆያል ክሊሽቱን ከገባ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ቴሌግራም ቻናላችን የኮመንት መጀመሪያ ላይ ኦዝ ዲስክሪፕሽን ላይ ታገኙታላችሁ። ቴሌግራም ቻናላችንን ጆይን በማድረግ እዛ ላይ ታገኙታላችሁ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ።